ኢትዮጵያና ሳዑድ አረቢያ ረዥም ዓመታትን ያስቆጠረ የህዝብ ለህዝብ የንግድና የኢንቨስትመንት ትብብር ያላቸው ሀገራት ናቸው። በሳዑድ አረቢያ የአካባቢ የውሃና የግብርና ሚኒስትር አብዱራህማን አልፈድሌ የተመራ ልዑክ ከኢትዮጵያ የእርሻና ተፈጥሮ ሀብት ሚኒስቴር ጋር በአዲስ አበባ የሀገራቱን የንግድና ኢንቨስትመንት ትስስር ለማጠናከር ያለመ ውይይት አካሂደዋል። በውይይቱም ለልዑካኑ በኢትዮጵያ በግብርናው ዘርፍ ስላሉ ሰፋፊ ኢንቨስትመንት አማራጮች ገለጻ ተደርጎላቸዋል። የሳዑዲ አረቢያ የአካባቢ የውሃና የግብርና ሚኒስትር አብድረህማን አልፈድሊ የሳዑዲ አረቢያ ባለሀብቶች በተለይም በእንስሳት መኖና በከብት እርባታ የመሰማራት ፍላጎት እንዳላቸውና በዚህም ሰፊ የሥራ ዕድል ለመፍጠር እንደሚቻል ነው ያስታወቁት። የእኛ ፕሮጀክት የእንስሳት መኖን ማልማትና ወደ ውጭ ገበያ ማቅረብ ብቻ ሊያተኮር አይደለም፤ ኢትዮጵያውያኑን ሊጠቅም በሚችል መልኩም የተቀረጸ ነው። ፕሮጀክቱ በቀጥታም ሆነ በተዘዋሪ ሰፊ የሥራ ዕድል የሚፈጥር፣ ለአገሪቱ የውጭ ምንዛሪ የሚያስገኝ ነው። በከብት እርባታም እንዲሁ መሰማራት እንፈልጋለን። እሴት በመጨመር ስጋ ወደ ውጭ የመላክ እቅድም አለን። የእርሻና ተፈጥሮ ሀብት ሚኒስትሩ ዶክተር እያሱ አብርሃ ለእንስሳት መኖ ምርትም ሆነ ለከብት እርባታ በኢትዮጵያ ምቹ ሁኔታዎች መኖራቸውን ገልጸዋል። we have already uh, observed where your interest is. So one of the potential area is the Ethiopian Somali. በምን መስክ ላይ መሰማራት እንደምትፈልጉ ተረድተናል። በዚህ ረገድ በኢትዮጵያ ትልቅ አቅም ካላቸው አካባቢዎች መካከል አንዱ የኢትዮጵያ ሶማሌ ክልል ነው። አካባቢው ሰፊ የመሬት አቅርቦት፣ ለፈለጋችሁት የእንስሳት መኖ ተክል የተመቻቸ አየር ጸባይ ያለው ነው። የከብት እርባታ በስፋት የሚከናወንበት በመሆኑና የትራንስፖርትና ሌሎች የመሰረተ ልማት አቅርቦት ያለው በመሆኑ ተመራጭ አድርገዋል። በውይይቱም ስምምነት ላይ መደረሱን ነው የሳዑድ አረቢያ የአካባቢ የውሃና የግብርና ሚኒስትር አብድረህማን አልፈድል የተናገሩት። እኛ አቅሙ እዚህ እንዳለ እናምናለን። በዚህ መሰረት የሳውድ አረቢያ ባለሀብቶች መጥተው ኢንቨስት እንዲያደርጉ ተስማምተናል። በመንግስት በኩልም ለልማት ያለው ቁርጠኝነት ሙሉ እምነት እንዲሰማን አድርጎናል። ይህንን ስኬታማ ለማድረግም በጋራ ጠንክረን መስራት አለብን። የሳውዲ አረቢያ ባለሀብቶች በሌሎችም የግብርና መስኮች የመሰማራት ፍላጎት ማሳየታቸውን የጠቆሙት ሚኒስትሩ ዶክተር እያሱ አብርሃ አሁን ባለሀብቱ ሊሰማሩበት የፈለጉት መስክ የገበያ ደልን ለመፍጠር የሚያስችል እንደሆነ ነው የሚያብራሩት። ይሄ ደግሞ ጥሩ አጋጣሚ ሊሆነኛ አንደኛ ገበያ ይኖራል ማለት ነው ሁለተኛ ደግሞ ፕሮሰስ ዲም የሚሆን ሁኖ ነው የሚሄደው እንጂ ቋሚ ከብት አይደለም የምንልከው። ስለዚህ የፕሮሰስ ቫሊው አዲሁ ነው። በተለይ ተቀነባብሮ ስለሚሄድ ትልቅ ውጤት አለው የሚል ግምታለን። ለሀገራችን ጥቅምም በተለይ ግሮዝ ን ትራንስፎርሜሽን ሁለተኛው ላይ ያዝነው አንዱ ኤክስፖርት ነው። ስለዚህ ሞት ኤክስፖርት የሞት ሽረት ብለናል። ስለዚህ አንደኛው ራሱ በዚህ አጋጣሚ መጠቀም ስላለብን ሳዑዲ አረቢያ አጠገብ ነው ሁሉ ኮምፐራቲቭ አድቫንቴጅ አለን። ስለዚህ ይሄ ኮምፐራቲቭ አድቫንቴጅ ተጠቅመን የማልማት ስራታችን ለማሄድ ነው። ስለዚህ ዛሬ ውይይት እኔ አጥቃቢ ነበር ጥሩ ነበር ብዬ ነው እንደምል። ሳዑዲ አረቢያ ከጀርመን በመቀጠል ሁለተኛዋ የኢትዮጵያ ቡና ገዢ ስትሆን የሀገራቱ የንግድ ልውውጥ አሁን ላይ ከ12 ቢሊዮን ብር በላይ ደርሷል። በቅርቡ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሳዑዲ አረቢያ ባደረጉት ጉብኝት የሳዑዲ አረቢያ ባለሀብቶች መዋለ ነዋያቸውን በኢትዮጵያ እንዲያፈሱ ጥሪ ማድረጋቸው ይታወሳል።